የደቡብ ኢትዮጵያ ክልል ለኢንቨስትመንት ልማት ምቹና ተስማሚ ስነ ምህዳር ያለው ክልል በመሆኑ በዘርፉ የተሰማሩ ባለሀብቶች ውጤታማ ስለመሆናቸው ባስኬቶ ዞን የሚገኘው የሳንተን እርሻ ልማት ስኬት ላብነት ይገለጻል። የቀድሞ የኢፌዴሪ ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝ ባስኬቶ ዞን የሚገኘውን የሳንተን እርሻ ልማት በጎበኙበት ወቅት እንደተናገሩት የውጭ ቀጥተኛ ኢንቨስተሮች ወደ ኢትዮጵያ መጥተው በኢንቨስትመንት ለመሰማራት እያሳዩት ያለው ፍላጎት እየጨመረ ነው ብለዋል። ኢትዮጵያ ለኢንቨስትመንት በጣም ተመራጭ ናት። አሁን ባለው ሁኔታ እኔ እንግዲህ የዓለም አቀፍ ጉዞዎችንም አካሄዳለሁ፣ ብዙ ሀገሮችንም እጎበኛለሁ፣ ብዙ ፎረሞች፣ ኮንፈረንሶች ላይ ይሳተፋለሁ። ኢትዮጵያ ውስጥ ኢንቨስት ለማድረግ ያለው ፍላጎት በጣም ትልቅ ነው። አሁን አሁን ባለው ሁኔታ ራሱ በርካታ ኢንቨስተሮች እየመጡ ያሉ አሉ፣ የውጭ ቀጥተኛ ኢንቨስትመንቶች ማለት ነው። አገር ውስጥ ያሉ ባለሀብቶችም አሁን እንደምናየው አንዳንድ ያልተሟሉ ነገሮች እንኳን ቢኖሩ ታግለው ለማሸነፍ ከፍተኛ ጥረት እያደረጉ ነው ያሉት። አንዱ ምሳሌ ይሄ ነው፣ አሁን ሳንተን የምታዩት ነው። ሌሎችም የእሷን ፈለግ ተከትለው ኢንቨስት ለማድረግ በተለይ ምቹ በሆኑ አካባቢዎች ለመምጣት የሚፈልጉ ብዙ አሉ። በተለይ ግብርና ኢንቨስትመንት እንደምታውቁት ከባድ ነው። ሌላው በማኑፋክቸሪንግ ዘርፍ፣ በቱሪዝም ዘርፍ፣ በሪል ስቴት ዘርፍ ብዙ ሰው ኢንቨስት እያደረገ ነው ያለው፣ ትንሽ ቀለል ይላሉ። ይሄኛው ግን ከበድ ይላል። የመንግስትን ቅርብ ድጋፍ ይጠይቃል። ስለዚህም ነው እዚህ ሁላችንም የተገኘ ነው፣ የቅርብ ድጋፍ መስጠት አስፈላጊ ስለሆነ ማለት ነው። ስለዚህ እንደዛ አይነት ድጋፍ በተከታታይ ከሰጥን በርካታ ባለ ሀብቶች። ኢትዮጵያ ውስጥ ደቡብም ውስጥ ኢንቨስት ለማድረግ ዝግጁ ናቸው። በተለይ ደግሞ ደቡብን የሚመርጡ ብዙ ናቸው። ክልሎች ይህንን ምቹ አጋጣሚ ተጠቅመው ለባለሀብቶች ሀብቶች አስፈላጊውን ድጋፍ ማድረግ እንደሚገባቸውም ገልጸዋል። አብዛኛው ለኢንቨስትመንት ምቹ የሆነው ቦታ ከመካከለኛው የሀገራችን ክፍል ወጣ ያለ ነው። በምስራቁም፣ በምዕራቡም፣ በሰሜን ምስራቁም፣ በሰሜን ምዕራቡም ካያችሁ በደቡብም ካያችሁ ትንሽ ወጣ ያሉ ቦታዎች ናቸው ለልማት ምቹ የሆኑት። በተለይ ለግብርና ልማት ከዛም ጋር ተያይዞ ኢንቴንሲቭ የሆነ የማምረት ስራ ላይ የማንፋክቸሪንግ ስራ ላይ እንግዲህ የግብርና ምርት በሚመረትበት አካባቢ ነው አብዛኛውን ጊዜ ማንፋክቸሪንግም አብሮ መጥቶ የሚሰራው። ለምሳሌ አሁን የስኳር አይተናል፣ አይደለም የስኳር ፋብሪካዎች ስኳር አገዳ ካለበት ራቅ ብሎ አይሄድም። በተመሳሳይ ሌሎችም እንደዚሁ የግብርና ምርቶች ፕሮሰስ መደረግ ካለባቸው ወይም መቀነባበር ካለባቸው እዛው ምርቱ በሚመረትበት አካባቢ ቢሆን ይመረጣል። ዋነኛ ማነቆ የሆነውን የመሰረተ ልማት ችግሮችን በመቅረፍ በኢንቨስትመንት የሚጠበቀውን ለውጥ ማምጣት ይገባል ሲሉም አቶ ኃይለማርያም ደሳለኝ ተናግረዋል። አሁን እንዳያችሁት መንገድ ያስፈልጋል፣ ፓወር ማምጣት ያስፈልጋል፣ ኤሌክትሪሲቲ መግባት አለበት። አሁን ደግሞ ቴሌኮም ለማምጣት ብዙ አይከብድም። ያው የሞባይል ቴክኖሎጂ በጣም አድጓል። እስከ አምስተኛው ጄኔሬሽን ድረስ ፋይቭ ጂ ድረስ ሄዷል። እሱን በማምጣት ይሄን በማድረግ በርካታ ባለሀብቶችን መሳብ ይቻላል፣ ይገባልም። በተለይ ደግሞ ኢትዮጵያውን ተመራጭ የሚያደርጋት አንዱ ነገር መንገድ ላይ የታቸው አላደለም አብዛኛው ወጣት ነው። እኛን የተቀበለን ሰው ብታዩ ከ ሀያ አምስት ዓመት በታች ነው አብዛኛው ሰው። ይሄ ማለት ትልቅ ሀብት ነው፣ ታዳጊ ሀብት ነው። ይህንን ሀብት በአግባቡ መጠቀም ያስፈልጋል። ለዚህ ደግሞ ኢንቨስተሮች በስፋት መምጣት አለባቸው። ራሳቸው ወጣቶችም ወደ ስራ ፈጠራ መግባት አለባቸው። በአገሪቱ ያለውን አምራች የሰው ኃይል በማስተባበር በሁሉም የስራ ዘርፍ በመደጋገፍ ውጤት ማስመዝገብ እንደሚገባም የቀድሞ የኢፌዴሪ ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝ አሳስበዋል። በጊዜ የለንም መንፈስ ሁላችንም መረባረብ ይገባናል። ለዚህ ነው አሁን እኔ ከአንድ አስራ አምስት ዓመት በፊት በእግሬ ነው እዚህ ቦታ የመጣሁት ሀያ ኪሎ ሜትር ነው። ምንም መኪና መንገድ አልነበረም። የዛን ጊዜ ከሰፈራ ጋር አያይዘን ያችን መንገድ የከፈትነው ያኔ ነበረ። ከዛ በጣም ነበር ያዘንኩት። ይህን ሀብት አይቼ፣ እኛ ጋር ደግሞ ሰው ሲራብ ሳይ ልቤ በጣም ነበር የቆሰለው። አሁን እነዚህ ያሰፈርናቸው ናቸው ሰዎች በጣም ሀብታሞች ናቸው፣ ነገር ግን ባለሀብቶች ገብተው በተመሳሳይ መንገድ ቴክኖሎጂ ደግሞ ቢኖር የአካባቢው ህብረተሰብም በኋላ ቀር ያሰራረስ ዘዴ ብዙ አመታት የቆየ ነው እና መለወጥ ይችላል። ባለሀብቱ ሲመጣ ቴክኖሎጂም ይዞ ይመጣል። ከባለሀብቱም ኮርጀው ወጣት ባለሀብቶች ደግሞ ከየአካባቢው ሊፈጠሩ ይችላሉ። ስለዚህ ይሄ እንደ ጉንፋን በሽታ ይተላልፋል። አስተሳሰብ ይተላልፋል፣ እውቀት ይተላልፋል፣ ቴክኖሎጂ ይተላልፋል። ይህንን መተላለፍ ምክንያት አድርጎ ብዙ ልማት ማምጣት ይቻላል። የሳንተን እርሻ ልማት ባለቤት ወይዘሮ የሸረግ አሰፋ በበኩላቸው አርሶ አደሮች የተሻሻሉ ዝርያ ያላቸው ምርጥ ዘር ተጠቅመው ምርትና ምርታማነት ከማሳደግን ባለፍ የውጭ ምንዛሬ የሚያስገኙ ሰብሎችን ማልማት እንዲችሉ በዘር ብዜት ላይ ትኩረት ማድረጋቸውን ገልጸዋል። ገበሬው የተሻሻለ ዘር ያስፈልገዋል። ያንን የተሻሻለ ዘር ስናቀርብለት ነው ውጤቱን ሞር ውጤት የሚያገኘው ወይም ደግሞ ፕሮዳክቲቪቲውን የሚያበዛው። ስለዚህ ይሄንን ደግሞ የተሻሻለ ምርጥ ዘር ለማቅረብ ፕሮሰስ ማድረግ አለብን፣ ኳሊቲ ላይ መስራት አለብን እና እሱን ነው እየሰራን ያለ ነው እንደ እግዚአብሔር ፍቃድ።